ምን ድርምር ተጋርት ነው እንዴ? አረ፣ ቅድም እየመጣ ነው ብላኛለች። ደግሞ እኮ እንድስ መጣ ብዬ ስራ ግሽኝ ያልኳት እናት አዳኔት ሄዱ ይባላል። ሲጀመር ለምን እንደሆነ አላውቅም። ካልተናገርኩሽ ተናገርኩ ይከፋሻል አይደል? አይ እንደዛ አይደለም። በቃ እንሂድ። ለምን ቆምክ? እንደውም እኔ ብቻዬን ነው የምሄደው። ምን ማለት ነው? ደርሰናል እኮ። ብቻዬን ነው እንደ የምሄደው። እና አሁን እዚህ ጋር የዛ የከበደሽን ስመጥራት ምን አመጣው እንዴ? ቆይ ለምን ተናደድክ? ማ እኔ ኪራ ነኝ? ምቀነው ለምን ብዬ ነው በቤት ሰራተኛ ምቀን? የቤት ሰራተኛ? አዎ ምን ነው በሙሉ ስም ስጠራሽ ደበረሽ? ለምንድን ነው የሚደበረኝ? ስራ ሄደ? አላፍርበትም። እና አሁን እኮ ሰው ቤት ነው የምንሄደው። በቃ እንጨቃጨቅ፣ አንተ እኮ ነው የጀመርከው። ሲጀመር ፊትሽ ራሱ የጭቅጭቅ ጭቅጭቅ መድረክ ነው የሚመስለው። አረ ተው ተው። አንዳንዴ ግን እንደ ሕፃን ያደርጋል። አሁን በቃ ልጅቷን ስራ አግዣት። እሺ እኔ እኮ አይደለሁም የቆምኩት። የራሱ ይሄ ልጅ በቃ ላይ እንዴ ተው አትጨዋለሽ። ስልክ አይደለም ወይ? ለምንድን ነው የነበረው? አንቺ ስትሰክሪ ፍቅር አይደለሽ እንዴ? ሁሌ አስክራት እንዴ። አረ ተው እንጂ፣ በኋላ እሷ መፈለጉ ነው የሚብሰው። አረ ዝም በይው። ሲጀመር ነው ያውቃኝ እንጂ እንዴ፣ ፍቅር አዋቂ እንደሆንኩኝ አንተ ምስክር ነው። እንዴ አዎ፣ እንደውም የፍቅር ሰው ብለንሻል። እንደውም ለምን አንድ ጨዋታ እንጫወትም? ምን አይነት እንትን፣ አንድ ሰው ቁጥር ይይዛል፣ ከዛ ቁጥሩን የጠራ ሰው ይታዘዛል። ያበደ ሀሳቡ፣ በቃ አንድ ጨዋታ። እሺ፣ ማን ነው ቁጥር የሚይዘው? ካመናቸውን የነይዛል። ተስማምተናል። ያዥ። በቃ ሶስት። እሺ፣ እኔ ስምንት መርጫለሁ። ሁለት ጽ ያውቀሸዋል አውቀሽ ነው በእውነት አንቺ የጠራሽን ቁጥር ነው ያዝኩት። ሁለት ነው በራሰ መረም ወደ ኪሎ አል ይሄ ነው ማነው የሚጠይቃት ኪራ ንጠይቀኝ አልፈልግ ጨዋታው ለማን ይቀራል? እንደውም ይውላቸው አዲስ እንድናወጣ ተገድናል። እንዴት የሚመሰላችሁ? ቁጥሩን እራሱን የጠራው ሰው ሳይሆን ከቁጥሩ ጋር ተቀራራቢ ቁጥር የጠራ ሰው እንዲጠይቅ እናደርጋለን። ስለዚህ ከሁለት ጋር የሚቀራረበው ሶስት ነው። ኪራ ይጠይቅሻል። ይሄ ነው እንግዲህ ገበያው። በል ጠይቃት። እንደ እንቆቅልሽ ላይ የምጠይቃት አፍቶ ነው እንጂ ሲያስጠላ። እሺ ትጠያኛለሽ። እንጠላህ ይመስልሃል? ለጠየኩሽ ጥያቄ ቀጥተኛ መልስ ነው የምፈልገው? አልጠላህም። ልጥላህስ ብል በምን አቅሜ። እና ታዲያ ለምንድን ነው ከሌላ ሰው ጋር ልታጋብኝ የፈለግሽው? ምክንያቱም የአንተ ቤተሰቦች እናትህ፣ እናቴ? ምን ቤተሰቦቼ? ምን ሆነ በቃ አንድ ጥያቄ ብቻ ነው የሚቻለው። ፅናት እንዳታወራ እያስቆምሻት በሉ፣ በቃ ጨዋታውን እንቀጥላል። በቃ ይኸውላችሁ ግራጤኝ አይተናል፣ መልሱን መልሰናል። ስለዚህ መዝገቡ ይዘጋና ወደ ቀጥታ ጥያቄ እንሻል። የባለፈ ክፍል ሀምሳ ዘጠኝ ይዤላችሁ መጥቼ ነበረ። ዛሬ ክፍል ሀምሳ ዘጠኝ ፅናት ይዤላችሁ መጥቻለሁ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ ያሱ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዙ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን። እንግዲህ በየቀኑ አዳዲስ ቪዲዮ እንደምንለቅላችሁ ከታች የምትመለከተዋ የደወል ምልክቷ አንድ ጫን ስታደርጉት ሁሌ በየቀኑ የምለቀው ቪዲዮውን ወደ እናቱ ዘንድ እንዲቀርብ ያደርጋል ማለት ነው። እንግዲህ የናሆም እናት ከገጠር መጥታለች። ጽናት መራዊትን በጣም ደንግጣለች ማለት ነው። ጽናት እና ናሆም ኪራይ መራዊት ተሰብስቡ እንዳለ ያወራሉ ማለት ነው። እንደዚህ እያወሩ ያለ ጽናትን ሰክራለች። እንደዚህ ሰክራ የባለፈ ጉድባ ልታወጣ የጽናት የኪራይ እናት እንድታመመች ልታወጣት አንቺ ስትጠጪ እኮ ፍቅር ትመስያለሽ ይላታል ኪራይ ማለት ነው መራዊት ጽናትን እንዴ፣ እኔ ፍቅር አዋቂ አይደለሁም ያለች ትስቃለች። ናሆምን፣ ለምን አንድ ጫወት አንጫወትም? እያሉ ጫወታ እየተጫወቱ ይገኛሉ። አንድ ሰው ቁጥር ይዘና ቁጥሩ የጠራ ሰው ይታዘዛል እያለች ጽናትን በስካር ቀልቧን፣ እንግዲህ ጉዷ ልትዘረግፍ ነበረ። ካመናችሁ እኔ ይዛለሁ ብላ መራዊትን ቁጥር ትይዛለች። እንግዲህ ቁጥር ይጠራሉ፣ ሁለት ሶስቱ ማለት ነው እንግዲህ ፅናት አውቃለች ተብሎ እንግዲህ ካወቅሹ ኪራይን ደግሞ ኪራይን ኪራይ በራስ መነመል ማወቂ ይላታል ከዛ የናሆም እናትን ከገጠር መጣችና መራዊት በጣም ፈርታለች እንግዲህ በጣም ናሆሜ ስትል የኔ ልጅ አፊን ቁርጥም በልሽ ስትል ከዛ ናሆምን ይቀናል ቀንቶ እንዴ ምን ሆነሽ ነው? ማይ እኔስ እያለ ምን ምን ብየሽ ነበረ፣ እሷ ስትመጣ እኔን ትረሳኛለች ካንቺ ነው ያለች እያለ እንትን እያለ ነበረ። ከዛ የናሆም እናትን የናሆም እናትን እንግዲህ ከየት አገኘሃት? እቺ የምትመስል ቆንጆ ልጅ የሸገር ዋናት ወይ ስትል እንግዲህ ቀላለዳሉ፣ ሶስቱም አንድ ላይ ይቀላለዳሉ። መራዊት ያው ብትደነግጥም ብትፈራም እንግዲህ ቋምተን ብላ እንግዲህ ወጥ አድርገዋለች ማለት ነው። አንተ እኔ ወልጄ እንጂ የዶሮ ቅርጫ እንደሆንክ ታውቃለህ ትለዋለች። አንቺ ራስሽ አይደለም እንዴ አስራ ሁለት ብልት ያለው ያልሽኝ? ያው በጋዜጣ መግለጫ ነዋ እያለ እየቀላለዱ ነው ማለት ነው። ናሆም እና የናሆም እንትና መራዊት ማለት ነው። እና ደግሞ መቼ ነው የልጅ ልጆችን የምታሳዪኝ? መቼ ነው የልጅ ልጆችን የምቆጥረው? እንዴ፣ እኔ ማሚ፣ እኔ ራሱ አንድ ፍሬ ልጅ አይደለሁም እንዴ? እንዴ፣ እናተ የዘመኑ ልጆች ልጅ ውለዱ ስትባሉ እስቲ ፈጣሪያችሁ ፍሩ ብትባሉ የት በደረሳችሁ። ለምንድን ነው ልጅ ውለዱ ስትባሉ ምትፈሩ? እያለም እና ለምንድን ነው ወርቅ ልግዛላት ወይስ ልግዛላት? እሱ ያንቺ ምርጫ ነው ይላል ናሆምን። መራዊት ተጫወቱ እኔ ምግብ ላምጣ፣ ምግብ ላቀራረብ ትላለች። እኔ ላገዝሽ፣ የሴት ልጅ እንግዳ የለም እያለች አይ አመሰግናለሁ፣ ለእናት አመሰግናለሁ አይባልም፣ ስትል እንግዲህ መራዊት ደንግጣ እሽ ንልልነታ ብላ ወደ ምግቧን ታመራለች። እንግዲህ ናሆሙና እናቱን ቆንጅ እንዴት አየሻት ስትል፣ ቆንጂዬ ናት፣ ትችልበታለህ እኮ የኔ ልጅ እያለች። እሺ ሁለቱም እንግዲህ ግንባሯ ይስማታል። መራዊትን ወደ ጽናትን ስልክ ደውላ፣ ጉቶን ኩልሽ የናሆም እናት መጥታለች

ጌታዬ ሆይ ከፈተናዎች ሁሉ አንተ ጠብቀኝ፣ እያለች እንግዲህ ወደ ምግቧን ለማቅረብ ትሄዳለች። ምግቡን አቅርባለች። ወደ ሳሎን እንግዲህ አቅርባ ትገኛለች ማለት ነው። መራዊትን ብትፈራም ያዋጥ አድርገው ትችለዋለች። ናሆምን ሳሎን ቁጭ ብሎ እናቱ አጠገቡ መታ፣ የኔ ልጅ ዛሬ በጠዋት ነው የተነሳኸው፣ እንዴት በጠዋት ተነሳህ? እያለ እንግዲህ ሁለቱም ያወራሉ ማለት ነው። ድሮ እንደ ሕፃን ልጅ እኮ ነው የምትቀሳቀስ የነበረው ያለው፣ እንግዲህ ሁሉም ሁለቱም ያወራሉ። እንደው ከኔ ጋር ጭቅጭቅ አምሮ ነበር እንጂ ማ እኔ እኮ ትልቅ ሰው ነኝ፣ እንደ ሕፃን መከር ሰው አይደለሁም። እሱማ ልክ ነህ። ሳነግረው አባትህንም ሳነግረው ነው የወጣሁት። እንግዲህ እንደዚህ አይነት ለውጦቹ ማበረታት ነበረበት። ቤት ተከራይተህ ወጣህ ስትለው ጊዜ እንግዲህ እንግዲህ ሙሽራዬን የታለች? ስትል በጠዋት ተነስታለች። አሀ እቃውን ተስማምቶታል ማለት ነው። ምን ማለት ነው ማዬ? ስለት አንድ እቃ እኮ ድምጿን አይሰማም ወይ? ጉድ ኬት ነው ያፈስካት? ኬት ነው ያመጣት? እንዴ እማ እሱ እንዴ አገኘኋት አልኩሽ። አቤት አቤት፣ ወገኛ ሁልጊዜ ልብህ ውልቅ ብለዋል ብለው ሁለቱም ይማገታሉ። ማዬ እንዴት እንደታደልኩ ታውቂያለሽ? የውልህ ጠበቅ ያልጋ ያዝ፣ በኋላ በኋላ ወይኔ ስትል እንዳልሰማ እና፣ እንዴት ላጥብቃት፣ እንዴት ማጥብቂያው ንገሪኝ። አንተም የሚቀለድበትን ስርዓትን እወቅ። እኔ ምልህን ውለዱ ነው። ከዛ እሱም የቀለደባት በመስታወት ነው። እንዴ የአንተ ልጅነት የሚታይልህ እኮ ልጅ ውለት ስትባል ነው። ከዛ እያለ ትቆጣዋለች። እና አሁን ምን ማለት ነው? ልጅ ውለድ፣ እኔ የምፈልገው ልጅ ነው ትለዋለች። እኔ ምን አጨቃጨቃኝ ለአንተ ብዬ ነው እያለች ትተዋለች። እማፊቹ በቃ እዛ ቤት ስመጣ እንከራከራለን ስትል፣ ከዛ ድንግጥ ብላ መራዊትን፣ ናሆሜ ዳቦ ግዛ የሱ እናት ያልተነሳች መስሏት፣ ናሆሜ ዳቦ የዘህና ስትል ድንግጥ ብላለች። እኔ እኔ ቆጆ አጠገቤ እስኪ ቁጭቤ እሱ ዳቦ ያምጣ ይላሉ። ምግብ ቁርስ አቅርቤ ልጠብቀው ነበረ ለምንድን ነው የምትፈሪኝ? አትፍሪኝ። ስንት ጊዜ ነው እንደ እናትሽ ነኝ ያልኩሽ? አትፍሪኝ ትላታለች። እንግዲህ እንደዛ እያለች ሰናይትን እንግዲህ ወደ ክላሷ ተኝታ ሶፋ ላይ ተኝታ እንደነበረ ፂን ወደ ሰናይት ቤት ሄዳ በሩን ብታንኳኳ ብታንኳኳ ሰማትም። ከዛ በመጨረሻ ጊዜ ስትሰማት በሩን ልትከፍትላት ተነስታ ወደ በሩ ታመራለች። እንግዲህ የጽናትን በር ትከፍታትና ይገባሉ ትገባለች ማለት ነው። ጽናትዬን ከዛ ሶፋ ላይ ቁጭ ብሎ ሰናይት፣ የሆነ ነገር ሆነሻል የሆነ ነገር ሆነሽብኝ ነው እንጂማ በሰላም አይደለም የሆንሽ እኮ ነገርኝ። እኔ በጣም ጨንቆኛል። ምንድን ነው የሆንሽ? ምን ሆነች ነው ሰኒ? ምንድ ነው ነገርኝ እባክሽን። ምን ሆነች ነው? አንድ ሁለት ሰዓት ውጭ አቁሞሽኛል። ምነው አረፈትኩብሽ ስላል ልትላት እንዴ አንድ ሁለት ሰዓት እና እንዴ ደህና ነሽ ወይ? ከዛ አንቺስ እንዴት ነሽ ስትላት እኔማ በጣም ደህና ነኝ ክብሩ ለመድኃኒዓለም ይመስገን ትላታለች። እንዴ ምን፣ እንዴት ነው አጠብቀሽ ጠየቅሽኝ? ደህና ነኝ አልኩሽ። እንዴ አይ ስልክ አታነሺም፣ ቤትም አትመጭም፣ በሰላም ነው እንዴ? ትንሽ እራሴ አመመኝና ለዛ ነው ሰሞኑ ከቤት መውጣት ያቆምኩት። አንዴ፣ እና ካመመሽ ከቤት መውጣት ነው መታቆሙ? ቢያንስ እንኳን ደውለሽ ነይ አትይኝም አንቺ ኧረ አንቺ ስንት ስራ እና ችግር እንዳለበሽ በእኔ ጉዳይ ላለፋሽ እንዴ እንዴ ምን ማለት ነው የእኔ ጉዳይ ብቻ የምለፈው ራስ ወዳድ ብቻ ነው የምመስለሽ አረ እንደዛ ላልኩሽም ከሰስቆን በኋላ ይለቀኛል ራስ መታት ነው እውነት ሰኒ አዝኜብሻ አለሁ እኔ እኮ ሰውን ስቀርብ ግልጽ ባለው ማንነቴ ነው የምቀርበው አረ ጽናቴ እኔ እንደዛ አይደለም ስትላት ከአነጋገርሽ የተረዳሁትን ራስ መታቱ ዝም ብዬ አይደለም የመጣብሽ። ልክ ነሽ፣ እልል ብዬ ነው የመጣው ስትላት ሁለቱም ይቀላለዳሉ። ደህና ነኝ እኔ እኮ ሰኒ፣ በቃሽ። ምንድን ነው የተፈጠረው? ንገርኝ እንጂ። በፈቀጥታሽ ልትገይኝ አትሞክልኝ። ንገርኝ እንጂ የጠብኮሽ ነው ትላታለች ጽናት። ምንም የለም፣ በቃ አትጨነቄ ትላታለች። እሺ በቃ ውጪ ስንወጣ ሊቀነስልሽ ይችላል። ውጭ ነውጣ። አይ እንኳን እንደዚሁም ደስ አይለኝም ትላት እሺ እንዴት አድርገን እነውጣ? እሺ ምን እንዴት? አይ ምንም የለም ግን እንደውም ወጣ ብለን ሳይል አይሻልም። በቃ ልብስ የቀይሬ እነውጣ ትላታለች። እሺ ይህንን ልብሶችን ምን ያዩ የቆሸሸ አጸዳለሻለሁ ትላታለችን። እሺ ብላ ሁለቱም ለባብሶ ወደ ውጪ ይወጡ። ምን ሆኖ ብላ ፅናትማ ታስባለች። በሌላውማ አይደለም የሆነ ነገርማ የተፈጠረ ነገር አለ ብላ ታስባለች። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ድረስ ቸር ሰንብቱኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትትናን እንጠይቃለን። እንግዲህ ሀገራችን ሰላም፣ ፍቅር፣ አንድነቷን ይመልስልን። ቸር ሰንብቱ። ሰላም ለዛ ሰው ይበለን።